ገብረጽዮን ገብረ ሚካኤል በኢትዮጵያና በኤርትራ መካከል ስላለው ውጥረት ይህን አለ። እኛ አሁን ስልጣን የለንም ሲል ተናገረ። የኤርትራን ሕዝብ የጨቆነው የምስራቅ አፍሪካ የሰላም ጸር ሊገረሰስ ይገባል ሲል ኢብራሂም ሃሩን ተናገረ። ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲ ድርጅት ዋና ሊቀመንበር የሰጡት ሀሳብ ነው። ከፍተኛ የሆነ የፖለቲካ ሥድብ ነው ሲል የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ተናገሩ። የአማራ ብሔራዊ ንቅናቄ አብን ብሔራዊ ስራ አስፈጻሚ ኮሚቴ በኦታዊ ክልልና ሀገራዊ ቀጠና ስለያዛቸው ጉዳዮች ሰፋ ያላይ መረጃ ይዘን ቀርበናል። ሞሮኮ በሳህል ቀጠና የባህር በር አልባ ሀገራትን የባህር በር ፈቀደች። ሞሮኮ ከባህር ርቀው ለሚገኙ ቡርኪና ፋሶ፣ ማሊና ኒጀር በአትላንቲክ ውቅያኖስ በኩል የሚገኙ ወደቦቿን የባህር በር እንዲጠቀሙ ፈቀደች። ኢትዮጵያ በፖሊስ ለውጥ ምክንያት በምስራቅ አፍሪካ የነበራትን የአንደኛ ደረጃ ለኬንያ ልታስረክብ ነው። ሰላም ጤና ይስጥልን ውድ ኢትዮከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን እንደምናላችሁ። ለእለቱ እየተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክሸር ሸር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። ገብረ ጽዮን ገብረ ሚካኤል የሚመራው ህወሓት በኢትዮጵያና በኤርትራ መካከል ስላለው ውጥረት ይህን ብለዋል። እኛሁም ስልጣን የለንም ሲል ተናገሩ። እኛሁን ስልጣን ላይ የለንም በሁለቱ ሀገራት በኢትዮጵያና በኤርትራ ግጭት ውሳኔ ሰጪ አይደለንም። ስለዚህ የሁለቱ ሀገራት መሪዎች ያለባቸውን ችግር ወይም ማንኛውም ጉዳይ በተመለከተ ዲፕሎማሲ መፍትሄ ማምጣት ይኖርባቸዋል። በዚህ አጋጣሚ እኛ የተፈጠርነው ውጥረት ለማብረድ ዓለም አቀፋዊ ማህበረሰብ ጣልቃ እንዲገባ ጥሪ እናቀርባለን። ምክንያቱም በዚህ አካባቢ ማንኛውም አይነት ግጭት እንደገና ሊቀሰቀስ ነው የሚል መስማቱ አስፈሪ ነው ብለዋል። ምክንያቱም በጦርነት የተጎዱ በሚሊዮን የሚቆጠሩ ሰዎች ስላሉን እንደገና ጉዳት እንዲደርስባቸው አንፈልግም ሲሉ አብራርተዋል። ኤርትራን ህዝብ እየጨቆነው የምስራቅ አፍሪካ የሰላም ፀር ሊገረሰስ ይገባል ሲሉ ኢብራሂም ሀሩን ተናገሩ። አቶ ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲ ድርጅት አርኤስሲዲኦ ዋና ሊቀመንበር የሰጡት ሀሳብ ትናንት አልጀዚራ እንግሊዝኛ አስራይተዋል። ዓለም አቀፋዊ ማህበረሰብ በወታደራዊ መንግስት ጭቆናና ውስጥ ህልቆ መሳፈርት የለለው ሰቆቃ ለሚከውነው ኤርትራውያን ሊደርስላቸው ይገባል ሲል ጽፏል። ጦርነት እንጂ ሰላም የማይወድ ክፋት እንጂ መልካምነት የማያውቅ ጭቆን እንጂ ነጻነት የማይፈልግ እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራ ዜጎችን እያሰቃየ ያለው አባገነን ሊገረሰስ ይገባል ሲሉ አብራርተዋል። ዓለም ሁሉ ለኤርትራ ህዝብ ነጻነት የበኩሉን አስተዋጽኦ ለማድረግ እንቅስቃሴ ማድረግ አለበትም ሲሉ

የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ከፍተኛ የፖለቲካ ስድብ ነው ሲሉ አብራሩ። አንዳንድ የኢትዮጵያ ፖለቲከኞች፣ የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገር ግዛት የመቆጣጠር ፍላጎት ሊታሰቡ ሊታለፍ የማይችል ቀይ መስመር ነው በማለት ማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞች፣ የፖለቲካ ቡድኖች የጎረቤት ሀገር ግዛት የመቆጣጠር አጀንዳ የሚያንጸባረቁት ሲያሻቸው በወታደር ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊም ህጋዊ የሚሏቸው ምክንያት በመደርደር ነው በማለት የማነ ተችተዋል። የማናያ ይዘውም ይህ አይነቱ የኢትዮጵያ ፖለቲከኞች ቡድን አካሄድ ከፍተኛ ፖለቲካ ስድብ ነው በማለት ወቅሰዋል። የአማራ ብሔራዊ ንቅናቄ አብን ብሔራዊ ስራ አስፈጻሚ ኮሚቴ በኦታዊ ክልላዊ፣ ሀገራዊና ቀጠናዊ ጉዳይ ላይ ዘለግ ያለ መግለጫ አውጥቷል። ፓርቲው ወልቃይት አስመልክቶ ባሰፈረው ሀሳብ የወያኔ ትንኮሳና የጦር ቅስቀሳ ከሰብአዊ ጉዳይ ከሀገራዊ ሰላም ጸር ጸጥታ ጋር በቀጥታ የሚገናኝ በመሆኑ የሚከተለውን ጥሪ ለሚመለከታቸው አካላት እናቀርባለን በማለት ተከታዮቹን ሶስት ጉዳዮች አስቀምጧል። ተቀምጠዋል የመጀመሪያው የፌዴራል መንግስት መላ ኢትዮጵያ ህዝብ የወልቃይት ጠገደ ሰቲት ኦመራ ህዝብ ያገኘውን አንጻራዊ ነጻነት ሰላምና መረጋጋት ዘላቂነት እንዲንጸና አካባቢ የህዋት የጦር አጀንዳ ሰለባ እንዳይሆን ከሰላም ወዳዱ ከወልቃይት ህዝብ ጎን እንደሆን አበክረን እንጠይቃለን ብለዋል። ሁለተኛው ደግሞ በራያ አካባቢ በህዝብ ትግል የተገኘው ድምፅን ማጽናት ያልቻለው መንግስት በፈጠረው ክፍተት የወያነ ኃይሎች ዛሬም ድረስ ህዝባችን በተራዘመ መከራ ውስጥ ያስገቡት ቢሆኑም ህዝባችን ዕለት በዕለት መስዋዕትነት እየከፈለ ለነጻነቱ የሚያደርገው መዋቅር መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝቦችና ህልውና እንዳስጠብቅ እናሳስባለን ይላሉ። ሶስተኛ ደረጃ የአማራና የትግራይ ህዝቦች የረጅም ዘመናት ታሪካዊና ባህሊ ቁርጠኝነት ያላቸው መሆናቸውን የማይሽረው ሀቅ ሲሆን በወያኔ ኃይል የተሳሳተ ትርክት ምክንያት የተፈጠረው ነውረኛ ማህበራዊ አጥር ወልኦፍ ሸን ማፍረስ እጅጉን ያስፈልጋልም ሲሉ አብራርተዋል። እስካሁን በተፈጠሩ ቅራኔዎች በሰላማዊ መንገድ በሀቀኛው ውይይትና ድርድር እልባት እንዲያገኙ ትግራይ ህዝብ ከወያኔ 50 ዓመት የነጣይ ትርክትና ያፈና ቀንበር ማንነቱን ለማወጅና አዲስ መስመር ለማስቀጠል የሚደረገውን የከበረ ትግል ጅማሮ እውቅና እየሰጥ እንዲሰጥ ይገደዳል ከሚሉ ሰላማዊ የትግራይ ኃይሎች ጋር ተቀራርበን የምንሰራ መሆኑን እንገልጻለን ብለዋል። ፓርቲው በመግለጫው የአማራ ክልልን ወቅታዊ ጉዳይ በስፋት አካቷል። በተፈጠረ የፖሊሲ ለውጥ ምክንያት ኢትዮጵያ በምስራቅ አፍሪካ የነበረትን የአንደኛ ደረጃ ለኬንያ ልታስረክብ ነው። ኬንያ በምስራቅ አፍሪካ የነበራትን ግዙፍ ኢኮኖሚ የሚያሰኝ ስያሜ ከኢትዮጵያ መልሳ ትረከባለች። ዓለም አቀፍ የገንዘብ ተቋም ኢምኤፍ ትናንት ማምሻውን ባወጣ የጸደይ ወቅት የኢኮኖሚ ምልከታ ኢትዮጵያን ገንዘብ ከትላልቅ የውጭ ምንዛሪው አንጻር የነበረበትን በኢኮኖሚ ለውጥ አማካኝነት ማዳከሙን፣ አመታዊ ጥቅል ምርቱ በዶላር ሲታይ ከፍተኛ ሁኔታ እንዲቀንስ አድርጎታል። ይህም የሀገሪቱ አመታዊ ጥቅል ምርት እንደ አውሮፓ አቆጣጠር በ2025 ወደ 117 ቢሊዮን ዶላር እንዲወርድ ነው አይም የተነበየው። በአንጻሩ 2024 ከሌሎች ጠንካራ ገንዘቦች አንጻር በ21 በመቶ የጠነከረ የኬንያ ሽሊንግ የሀገሪቱ አመታዊ ጥቅል ምርት ወደ 132 ቢሊዮን ዶላር እንዳድግ ያደረገ መሆኑ በተጠቀሰው ዓመታዊ በቀጠና ትልቅ ኢኮኖሚ መሆኑን የሚያስችለው ቦታ መልሶ እንድረከብ የሚያደርግ ነው ተብሏል። በ2022 አንስቶ ኢትዮጵያ የምስራቅ አፍሪካ ግዙፍ ኢኮኖሚ በመሆን ቦታውን በኬንያ ተረክባ የነበረ መሆኑ ይታወሳል። ሀገሪቱ ከሰሃራ በታች ካሉ የአፍሪካ ሀገራት ሶስተኛ ትልቅ የኢኮኖሚ መሆን እንድትችል አድርጓት ነበር። ሆኖም የብር አቅም ከዶላር አንጻር የ55 በመቶ አካባቢ መዳከም ቦታውን እንድትለቅ የሚያስገድዳት ነው። ለሳህል ቀጠና የባህር በር አባል ሀገራት የባህር በር ፈቀደች። ሞሮኮ በባህር በር ርቀው ለሚገኙ ቡርኪና ፋሶ፣ ማሊና ኒጀር በአትላንቲክ ውቅያኖስ በኩል የሚገኙ ወደቦቿን በባህር በር እንዲጠቀሙ ፈቀደች። እርምጃው ከዚህ ሀገራት የሚያደርጉት የንግድ እንቅስቃሴ እንዲሁም የቀጠናው ንግድና ኢኮኖሚ አንድነት ለማጠናከር እንደሚረዳ ተጠቅሷል። ሞሮኮ ይህን ውጥን ይፋ ያደረጉት እንደ ኤሮፓ አቆጣጠር በ2023 ሲሆን ሀገሪቱ ሞሮኮ በገነባችው መሠረተ ልማቶች አማካኝነት በዳህላ ወደብ በኩል አትላንቲክ ውቅያኖስ ለመጠቀም የሚያስችላቸው ነው። እንዲህ አይነት ሀገራት ት ከዓለም አቀፍ ገበያዎች ጋር በቀጥታ እንዲገናኙና በአቆራባጭ የባህር በሮች ላይ ያላቸውን ጥገኝነት እንዲቀንሱ ለማድረግ ያለመ እንደሆነ የሮይተርስ መረጃ መላክታል። ቡርኪና ፋሶ ማሊ ኒጀር አሁን በሳል ሀገራ ህብረት ወይም ኤኤስ የተፈጠረ ሲሆን የሀገሪቱ የውጭ ጉዳይ ሚኒስትሮች ትራንት ከሞሮኮ ንጉስ መሐመድ ስድስተኛ ተገናኝተው በፕሮጀክቱ ዙሪያ ተወያይተዋል ሞሮኮ መድና ራባት ከንጉስ ጋር ተገናኝተው ከተወያዩ የውጭ ጉዳይ ሚኒስትሮች ከኢንቲቬሽኑ ፈጣን አፈጻጸም ያላቸውን ቁርጠኝነት መግለጻቸው የሞሮኮ የውጭ ጉዳይ ሚኒስትር አስታውቋል የውጭ ጉዳይ ሚኒስትሩ ናስር ቡሪቲ እንደተናገሩት የተደረገው ውይይት ሀገሪቱ የንግድ መስመር የሚገናኙበት አማራጭን ያደርጋል ውጥኑ የምዕራብ አፍሪካ የንግድ መስመሮችና ጥምረቶችን በመቀየር ረገድ ትልቅ እርምጃ እንደሆነ የተጠቀሰ ሲሆን ይህም የቀጠናው ጂኦፖለቲክ ገጽታ በመቀየር የሳህል ሀገራት ኢኮኖሚ ያርገስ ሊያስገኝ እንደሚችል እንደሆነ ዘ ታይምስ ኦፍ ኢንዲያ ዘግቧል።